ለሁል ጊዜ ለምታበር ሰፊ ደግሞ አላህ ጊዜያችን ይክፈላችሁ። ከልብ ነው የማመሰግነው እና ዛሬ የአንድ ትዕግስትን ኢንሻላህ በቅርቡ የምመጣ እህታችን ናት ሙሉ እቃ የቤት እቃ አዛኛለች እስኪ ኢንሻላህ እማሳያችሁ ነው የሚሆነው በክፍል አንድ በክፍል ሁለት እያደረግኩ ምክንያቱም እቃዋ ትንሽ በርከት ይላል። ወሬ ያላበዛባችሁም ዋጋውንና የገዛሁበት ዋጋና የእቃውን ሁኔታ ነው እየተናገርኩ መልፈው ኢንሻአላ ይሄ ማጅስቲክ ብረት ድስት በጣም ቆንጆ አሪፍ ነው። እኔ ከምላችሁ በላይ እናንተ በአካል መታችሁ ስታዩት የበለጠ ትረዱታላችሁ። ያው ሁሉም ሁኔታ ፈለኝ ይላል። ስለዚህ ማሻአላ ይሄ ብረት ድስት በጣም ቆንጆ ፍራም ነው ድስት የሚል ነው። ኢንሻአላ ማሻአላ፣ ተባረክላ ትልቅ ጠሪት ነው ልላችሁ ፈልጌ ነው። ይሄን ብረት ድስት እንግዲህ የገዛሁት አስራ ሦስት ሺህ ስምንት መቶ እስኪ ወረቀልኝ እና ይህ ያንማች እና ስለዚህ 13800 ብር የተገዛ ነው ማለት ነው። በጣም ውድ ነው። ያው ግን ቢወድድም ጥሪት ነው። ይህ ዝም ብሎ ዛሬ ተገዝቶ ነገ የሚወድም ነገር አይደለም። ማሻ አላህ ትላልቅ ነው። ቪዲዮ ምናልባት ትክክለኛ አንን ሊያሳይ ይችላል። ሳይዙን አንድ ሁለት ሶስት አራት አምስት ጊዜ ነው። ይህ ለራት ለምሳ ከዛም በላይ በቂ ነው ማለት ነው። ይቺ ራሱ በቂ ናት። እንደ ሰው እንደ ቤተሰቡ ብዛት እያየን እያማረጥን መስራት ይቻላል። ከምንም በላይ ደግሞ ደስ የሚያሰኝ ነው። እንዳልፈታታ አጓጉ እንዳይሆንባት ብዬ ነው። በሌላ ሚዲያ ታተለች ነው ማሻአላ ተባረከላ ነው ቆንጆ እቃ ነው ላችኋለኝ። አላፈ ሰላም መተምትጠቀም ያድርገት ይቻላ ቀዋል እንደዚህ እንደዚህ እያጠረቁ አሳያችኋለሁ። ያችሁ ጥራቱ ክንዴቱ አስራ ሶስት ሺ ስምንት መቶ ብር ባስተያየት ዋጋ ነው ማለት ነው። ከዛ በመቀጠል ቆንጆ አክል አክለሪክ ጆክ በጣም ነው የሚያምረው። ይሄን ደግሞ ሶስት ሺ ብር በጣም ነው የሚያምረው። ማሻ የማሪፍ ነው። በአካል ብቻዎት እንደት እንደሚያምር ማለት ነው። እና ይሄንን ሶስት ሺህ ብር። ምናልባት ግን እኔ አሁን መርሳ ነው እየገዛ ያለው ቤስ ያሻን አሁን እኔ እጅ ስመጣ አንደኛ ልጅ ያለው ሁለተኛ ነገር ደግሞ የትራንስፖርት በጣም ጨምሯል። ስለዚህ ከዚህ በላይ ነው የማዋጣው። ከዚህ እኔ መርሳ ከነጋዴ ነው እዛ ርካቢ አሁን ሁለት ሺህ ስምንት መቶ ምናምን ከሀምሳ ይሰጧቸዋል። ግን እዚህ ሲገባ የትራንስፖርት አለባቸው የምን የምን ዲካም አለው ያን ሁሉ ታስቦ ማለት ነው እና 3200 ራሱም ይሸጡታሉ። 3200 ያኔ እዚህ ቦታ ላይ ይሸጡታል። ያኔ ግን ሁል ጊዜ ስለምገዛቸው ነው 3000 በቃ ሻሊ አሉኝ ማለት ነው። እና ይህንን ይመስላል ሐባይ ኢንሻአላህ፣ ሌላውን እቃ ደግሞ ተከታተሉ ማለት ነው። እንግዲህ ካርቶኑ ውስጥ አስገባው። ይህንን ይመስላል ከካርቶኑ ማለት ነው። እናህ በይል ደግሞ እነዚህ ፍንጃኖች ተመልከት። ማሻአላ በጣም ነው የሚያምሩት። ህ ይችነጫ በጣም ጣም ቆንጆ ናቸው እነዚህ ያሉ። ከዛ ደግሞ ለቡኒ ለምሳሌ የጅማ ረከቦት ባይሆንም የሆነ ረከቦት አሳያችኋለሁ። ቡኒ ነክ ረከቦት ሲሆኑ በጣም ነው የሚያምሩት እነዚህ ማለት ነው። ከዛ እነዚህም አሉ ወደ ፒንክ በወርቃማ በጣም ያምራሉ። ማሻአላ ተባረከረምን ከዛ እነዚህም አሉ። ይሄ ላይ መብላት ነው፣ ሸት ፕላስቲክ ነው። በቻችን ቤት እንዴት እንደሚያውቁ ማለት ከዛ ደግሞ ሀበይብ እህታችን እቃ ረከቦት አላት። ቆንጆ ረከቦ ገዝቼላት አለሁ። አራት ሺህ ብር ነው። በጣም ነው የሚያምረው። የፀሐይ ብርሃን ከወደ ውጭ ስለሚገባ ትንሽ ከለሩ ትክክል አይደለም እንጂ በጣም ነው የሚያምረው። በአካል ዲኮሩ እንዴት እንደሚያምር ማሻላ ተባረከላ። እንትን አሉ የራሱ የራሱ አልወስደውም አሁን እና ይቺ ደግሞ እንደ አቅማማጨሻነት ብያችኋለሁ። ከዛ የፌርሜሎ ነገር አለው ቲፕስ ያለው እንደዚህ ቲፕስ ያለው በወርቃማ ያው እኔ ያለወጣሁት አሁን አሁን ስለማይሄድ የተወሰነ ስለሚቆይ አሁን አጎጉ ከወጣ እንትን ያስቸግረኛል ማለት ነው። እና ደግሞ ቆንጆ ማጭው ውስጥ ላይ ነው ብቻ ቡና ጋዊ ፈትቼዋለሁ ላስቲኩን በደንብ እንዲታያችሁ ብዬ ነው። ቡኒ ነው የሚያምር ቡኒ ነው። አሁን እዚህ ቪዲዮ ላይ ትንሽ ቀላ ይላል፣ ትክክለኛ ከላሩ ቡኒ ነው። በጣም ነው የሚያምረው። መሻለ ይህ እንግዲህ ስንት መሰላችሁ? ሁለት ሺ ብር ነው። ሁለት ሺ ነው። ከዚያ ለእናቷ ነው ይህ መሻለ። ለእናቶቻችን ይህ የጣውላው በጣም አገልግሎት አለው፣ ወሳኝ ነው። ያኔ ምንም ቢሆን ምን እንት ናይሉም ይሄና ግዛዝ አለ ብሎ አይ አይሸማቀቁም፣ ምናምን ይሄ ጣውላው ማሻአላ አገልጋይ ነው እላቸዋለሁ። የእናቶቻችን ሲሆን በጣም ነው የሚያምረው። ከዛ በመቀጠል ምናምን እቺ ፊንጃ ለዚህ በቡኒ አድርጌላታለሁ። ሀሻኔች ይሄ ጋር እንዲመሳሰልላት ማለት ነው። ማሻአላ ይሄ አራት ሀምሳ አስራ ሁለት 12 ካባ ፊንጃ ማለት ነው የችሁት ይሄንን መቼም ቢሆን አይረሱትም፣ አይጠሉትም። በጣም ነው የሚወዱት። በሌላ ቀንድ ባላቸው ቪንጀር ስንሰጣቸው የጠጣ ይመስላቸዋል። ምክንያቱም ማንኛውም ሰው እንደ ልምዱ ነው ማለት ነው። እና ይሄን ይመስላል። አሁን ደግሞ ሌላውን እቃውን ላሳያችሁ። ይሄ ፌርሜሎ አለው። ይቅርታ ራሳቸውን አንዱ ላይ እና ደግሞ ይሄ ከሁሉም እቃ የአላ ማሻአላ ተባረከለ። በጣም ነው ደስ የሚለው። ስንት ፒስ መሰላችሁ? የመጀመሪያው ትልቁ ይሄን ነው ይሄ ማለት ነው። ይሄ ትልቅ ነው። አሁን ቪዲዮ ላይ ቢያንስ በጣም ትንሽ መስሎ ነው የሚታየው፣ ግን ይሄ ሁለተኛው ነው። ይሄ ማለት ነው ዘጠኝ ፒስ ነው። ሁለት ሺ ስምንት መቶ ብር ሁለት ሺ ስምንት መቶ ብር ነው ዋጋው፣ ግን እቃነቱ አትጠይቁ፣ በጣም ቆንጆ ነው። ይሄ እንግዲህ የአስቤዛ ማለት ነው የአስቤዛችሁን በቃ ማሻላ በተለይ ክችን ካላችሁ እዛ ቦታ ላይ ለመደርደር አስባችኋት፣ በጣም ነው የሚያምረው። ይህ አለ። ከዛ ይህ ትልቁ ነው። የት ማሻላ ተባረክለህ ትልቅ ነው ይሄ ይቻለች። ከዛ ይቻለች ማሻላ ዘጠኝ ፒስ ነው ብያችኋለሁ። ሁለት ሺ ስምንት ብር ማለት እንግዲህ ምን ያህል እንትን ነው። እንደውም እንደውም የሆነ ልብስ ብጠጣሽ እየገዛን ከምናጠራቅም የሚያጋድ እቃ ብንይዘ አሪፍ ነው። በጣም ያልተጋነነ ማለት ነው። የሚያጋድ ስለሆነ አሁን እቺ ለቅመማ ቅመም፣ ለስኳር፣ ለምናምን ሁሉ ነገር ይችት ሁሉም እንዲያውቁ ማለት ነው ተብሎ ሞራተብ ይሆናል። የሚል ከሰከሰ ቃይ አይኖርም። ይችሁት ማሻአላ ተባረከላ፣ 2800 ብር ነው የገዛሁት። እንግዲህ ለቀጣይ ደግሞ 2500 የሚገባ 2300 የሚገባ አላህ ዓለም። የዛሬ ያለሁበት ነው። ይህንን ይመስላል ማሻአላ ብዙ ቃና ያላት ሁሉንም እያንዳንዱ ሳልሰረች አሳያችኋለሁኝ። እናንተ ግን ቪዲዮውን ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ኢንሻላህ ውድቼ በጣም ስለሚያለፋ ነው ማለት ነው። ለፍቶ ደግሞ አንድ ሰው የለፋበትን ውጤታማ ሲሆን ደስ ይላል እላችሁ።